ቁርአን የጻፈው ንገረኛ እንዴ? እሺ ቁርአን ከአምላካችን ካላህ ዘንድ በመላእክቱ ጅብሪል ወይንም በገብርኤል አማካኝነት በመንፈስ ቅዱስ ምሪት መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም የተወረደ ከዚያም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የጻፉት ነው። የጻፉት ማናቸው ነው? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ምድር ላይ ጻፉ ተብለው ራሳቸው እያዘዟቸው ጽፈው

በሱ ምክንያት ላይ ነው። አይ ገብርኤልና የሌላ ነው እ ነው እኮ የሌላ እምነት ነው። ገብርኤል አይደለም መልአክ ነው መልአክ ነው እሱ። የሌላ የትኛው? እኮ መልአክ ነው፣ የሌላ እምነት ነው። የራስህን ተደግፈህ አወራ። የምፈልግኝ ከእስላም አስተምሮ ነው ምፈልገው። ከክርስቲያኑ እየተደገፍክ አትንገረኝ፣ ከእስላም አስተምሮ ንገረኝ። እሺ አዳምጪ፣ ተረጋግጂ። ከክርስቲያኑ እኛ ተደግፈን አናወራ። አንደኛ ክርስትና የሚባል እምነት የለም። ከይቅርታ ጋር አይታወቅም። እዚህ ዓለም ላይ መጽሐፍ ቅዱስ ላይ የለም ክርስትና የሚባል እምነት። ያ ማለት ከአምላክና ከነቢያት ስንድ አይታወቅም። አምላክ ክርስቲያን ሁኑ ብሎ አልደነገገም። ነቢያቶችም ክርስቲያን ሁኑ አላሉም። እኔ ክርስቲያን ነኝ ያለ ነቢይም የለም። ስለዚህ ከአምላክ ስንድ እና ከነቢያት ስንድ እውቅና የሌለው ሃይማኖት የሐሰት ሃይማኖት ነው። በፍጹም ይህ ሃይማኖት ሊባል አይችልም። ከይቅርታ ጋር ማለት ነው። ያ ነው። ገን የሚለውን ጂ ላድርግልሽ፣ እሺ ችግር የለው ጅብሪል በተሻለ አለ። ወደ አማርኛ ሲቀይረው ገብርኤል ብሎ ይቀይረዋል። ምናልባት እነዚህን ነገራቶች አነባለሁ ብላችሁ አረበኛውን ብንሰጣችሁ ወደ አማርኛ ብትቀይሩት ጅብሪል ሳይሆን ገብርኤል ብሎ ነው የሚተረጉምላችሁ የኢትዮጵያ ቋንቋ ማለት ነው። ጂ ልበልልሽ፣ እሺ ገል ተዋተን ነው ስለዚህ ከአምላካችን ከአላህ ዘንድ መልአኩ ጅብሪል አለይ ሰላም ታላቁ መልአክ አበጣው ቦታቸው አላረላ ሚካኤል ግን ማለት ይችላለሁ። እሺ ሚካኤል ስለሆነ የሚለው ነብይ ሰለላሁ ዐለይሂ ወሰለም ቃል በቃል ሚካኤል እያሉ ይጠቅሳሉ። ይሄ ክርስቲያን አይደለም። እሺ ነብይ የነብያችን ሰለላሁ ዐለይሂ ወሰለም ሚካኤል ይሉታል። ሚካኤል ራሱ እሺ። እና ገብርኤል ጅብሪል እና ሚካኤል ወደ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ እየመጡ ቁርአንን ያስተምሯቸዋል። ያን ቁርአን ደግሞ ነብይ ሰለላሁ ዐለይሂ ወሰለም ለትውልዶቻቸው ያደርሳሉ ማለት ነው። ሰሃቦች እዛ ከእርሳቸው አንድ አንደበት እየሰሙ እስቲያው ትኩሱን በሰሙበት ጽፈው ለኛ ያስተላለፉት

ከነቢዩ ሙሐመድ ስለ ላ ሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር አለ። ስለዚህ ቁርአን የተጻፈው በእርሳቸው ዘመን በዚያን ጊዜ ነው። ከማን ዘንድ? ከአምላካችን ከአላህ ዘንድ በመልአኩ ጅብሪል አማካኝነት ለነቢዩ ሙሐመድ ስለ ላ ሰለም ወርዶ እርሳቸው በዚያ በህይወት ባሉበት ዘመን ተጻፈ። በመንፈስ ቅዱስ ምሪት እያለ ይገልጸዋል። ቁርአን የወረደው በመንፈስ ቅዱስ ምሪት ነው ቃል በቃል። ይሄንንም መንፈስ ቅዱስ እያለ አላህ በቁርአን ላይ ይጠራል።

በአንዲት ቅድስት ቤተክርስቲያን ኩላይት በሆነች ባን ባንዲት ኩላይት በሆነች በቆ ጸሎት ሃይማኖት ደግማላችሁ እንጂ ቅድስት ቤተክርስቲያን የምትባለው አንዷ የተባለችው ዓለም አቀፍ የተባለች በአሁኑ ሰዓት ላይ የለችም። ተበታትናችኋል። ራሱ ኖርማል ማለት ነው። የምስራቅ ኦርቶዶክስ ተነጥሏል። የሮማ ቤተክርስቲያን ራሷ ተነጥላለች። የግብጽ ለብቻው ተነጥሎ ነው የወጣው፣ የአሌክሳንድሪያው። ያንን ተከትሎ የኢትዮጵያው ነው ያለው። ይሁን ጳጳስ አራተራሱ ከእነሱ አይሾምም። ራሳቸው ራሳቸው ነው የሚሾሙት ይሄን ጳጳሳችሁ ራሱ እንትን አይደለም ሌጋል አይደለም ሐላል አይደለም የናንተ ጳጳስ ራሱ ለምን ያለ ግብጾች ፈቃድ ነው ራሱ ራሳችሁ በራሳችሁ ሾማችሁ የጀመራችሁት ጵስናው ሲመጣ በአንብሮተ እድ ነው ኢሌጋል ነው ማቆ ምን ለማለት ፈልጌ ነው ለማንኛውም ቤተክርስቲያን የምትባል ያቺ ኩላይት የምትባልዋ ዓለም አቀፍ የምትባል ቤተክርስቲያን አሁን ላይ የለችም። ካለች ትነግረኛለህ ማን እንደሆነች እሺ። ችግር አሁን ብቻህን ማለት ብዙ እያወራህ ነው፣ ብዙ ሀሳብ እየነካህ ነው፣ ብዙ ቦታ ላይ ይሄድክ ነው። ሮም ላይ ሄድክ፣ እስክንድሪያ ላይ ሄድክ፣ ብዙ ላይ የለም። ቤተክርስቲያን የለችም። ንገረኝ፣ ኩላይት ቤተክርስቲያን የት ነው ያለችው? ንገረኝ። አይደለም አዳምጠኝ። ማለት ዓለም አቀፏ ቤተክርስቲያን የት ነው ያለችው? አሁን ንገረኝ፣ የት ነው ያለችው? ንገረኝ፣ እንወቃት ሁላችንም፣ እንጓጓለን። ቀጥል አውራ፣ ንገረኝ። ጨርሳ አዎ፣ ንገረኝ የት እንዳለች ንገረኝ። እስቲ እውነተኛው ቤተክርስቲያንኛው ኦሬንታል ኦርቶዶክስ፣ ሌሎች በትምህርት ላይ ተሳሳት እንላለን ማለት የቃላት ልዩነት አለን እንላለን እንጂ ቤተክርስቲያን ተሳሳታለች ማለት አይደለም። የታለች ነው መጀመሪያ ጊዜ ታደርጋለች የት ናት ያለችው ንገረኝ። ያች አለ ነው የተባለችው ዩኒቨርሳል

የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሎካል ናት ወይስ ኢንተርናሽናል ናት? ለምንድነው የኢትዮጵያ ኦርቶዶክስ ብለህ የምትለየው? ሎካሎች ናቸው። ስለ ትምህርት አይደለም የጠየኩ? የእናንተ ቤተክርስቲያን የግብፅ፣ የአርመን፣ የህንድ የሚባሉት ምንድነው? ሎካል ነው የሚባሉት? አጥቢያ ነው የሚባሉት? አገር አቀፍ ነው እራሱ፣ ናሽናል ናቸው። በናሽናል ሌቨል ላይ ያለች ቤተክርስቲያን ልትሳሳት ትችላለች ዓለም አቀፍ የሆነች ቤተክርስቲያን ናት። ማ ተሳሳተው ብላችሁ ታምናላችሁ? ይቺ ዓለም አቀፍ ቤተክርስቲያን የምትባላ የት ነው ያለችው? ተሰብስባ ታውቃለች ወይ? ዓለም አቀፍ ጉባኤ አድርጋ ታውቃለች ወይ? ንገረኝ፣ የት አለች? የት ነው የምትኖረው? እኮ ጉባኤ ያለ ሁሌ ጉባኤ የኤርትራ አለች የኢትዮጵያ አለች ግብጽ፣ አንድ ላይ ያለበት አንድ ላይ ሲሆን ነው እኮ ቤተክርስቲያን ዓለም አቀፍ የሚባለው አንድ ላይ ተሰብስባችሁ ታውቃላችሁ? ለምንድነው ለምንድነው ለምንድነው ማለት ስብሰባው ለምንድነው? እሱ ታዲያ ኩል ላይት ነው፣ ዓለም አቀፍ ኮሚኒካል ካውንስል ነው። ይኸውልህ ዳሜዬ የኮሚኒካል ካውንስል ካልሆነ አንድ ነገር የኮሚኒካል ካውንስል ከሌላችሁ ዓለም አቀፍ ጉባኤ አይባልም። ኤክሌሲያ ማለት ዓለም አቀፏ ናት የማትሳሳተው ኢንፋሊብል ቦዲ ብላችሁ የምታምኑት ዓለም አቀፏ አሁን ላይ ኤግዚስት አታደርግም። ጉባኤው እራሱ ያቆመ መቼ ነው? በአራት መቶ ሰላሳ አንድ በኤፌሶን ጉባኤ ነው። እናንተ ሦስት ጉባኤ ነው የምትቀበሉት። የኒቂያ ጉባኤ ትቀበላላችሁ በአለምአቀፍ ደረጃ? የቁስጥንጥንያ ጉባኤ በ381 ላይ፣ በ431 የኤፌሶን ጉባኤን ትቀበላላችሁ። ከዛ በተረፈ ያለውን የኬርቄዶን ጉባኤን ጉባኤ ከለባት ነው የምትሉት፣ የውሾች ጉባኤ ነው የምትሉት። አንድ ቤተክርስቲያንን አለም አቀፍ የሆነችን ቤተክርስቲያን በዚህ ደረጃ ተሳስታለች፣ የውሻ ጉባኤ ነው ብሎ ማለት በጣም ነውር ነው። ራሱ ማለት ነው። አንድ ዲስቆሬስን ደግፋችሁ ማለት ነው። ኤፒስኮፕስ ነው ማለት ነው። ልክ አይደለም። በእንትን እሺ፣ አሁን ነገረኝ ዓለም አቀፍ ያለችው ስለ ምን ያሉት የተሳሳቱ ሰዎች ላይ አይደለም። የውሾች ጉባኤ የተባለ ለሰዎች አይደለም። ያ ጉባኤው አካሄዱ ስለ መግባሩ ስለ ዲስፕሊን ነው እንጂ እሱ ማጥፋት ሳይሆን በዓለም አቀፍ ደረጃ ሲድ በአራት ሃምሳ አንድ ላይ በዓለም አቀፍ ደረጃ ቤተክርስቲያን የሚመራው መንፈስ ቅዱስ ነው ትሉ የለ ተው እንጂ። ስነ መንፈስ ቅዱስ የት ሄዶ ነው ጉባኤ ስትሰበሰቡ መንፈስ ቅዱስ ነው የሚመራው? አይደለም አይደለም በእግዚአብሔር ከሁሉም ነው ዴሊጌተር የመጣው መንፈስ ቅዱስ ሳይመራው ቀርቶ እነ ሊሆን እነ ምናምን ያለ መንፈስ ቅዱስ እንትን ብለው በፖለቲካ በምንም ብሎ የተሳሳ ትምህርት ሲያስተምሩ እንዴ መንፈስ ቅዱስ እንዴት ይጻጣለ? ክርስቶስ ራሱ ቤተክርስቲያን የኔ የጋንም ደጆች ያያ ሊያናውጣት አይችልም ብሎ የለ እንዴት የጋንም ደጆች ሊያናውጣት ይችላል? እንዴት ተበተነ ራሱ ለምንድን ነው የተበተነው ለሁለት የተከፈለ የተከፈለችው የተሰነጠቀችው ለምንድን ነው እችም የሆነው ለምንድን ነው የተከፈለው እንደዛም አትበል እንደዛ አትበል እኔ የጠየኩ ጥያቄ አሁን አለም አቀፍ ቤተክርስቲያን የምትላት ክርስቶስ ይጠብቃታል የተባለችው ቤተክርስቲያን ሙሽራይቱ ሁላዊት የምትባለ የትናት ያለችው ንገረኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሆነ እሱ ሎካል ነው ሎካል ደግሞ ሲኖዶሱ ራሱ ሲሰበሰብ ቀኖናን ነው እንጂ መቀነን የሚችለው ዶግማ መደጎም አይችልም ራሱ ዶግማ የሚደግሙ የምትደግሙ ዓለም አቀፍ የሆነችው ቤተክርስቲያን የት ናት ያለችው? አሁን ላይ እንግዲህ እኔ ዓለም አቀፍ ቤተክርስቲያን ነው እያልኩ ነው እኮ የት ናት ያለው? ተሰብስባችሁ አንድ ላይ በኋላ አዎ በንሱ በእንትን የለም መንበር መንበር የታላችሁ መንበራችሁ ምንድነው የናንተ መንበር ምንድነው እሺ ንገረኝ መንበራችሁ ምን ይባላል? ለምንድነው አንድ ጥያቄ ስጠይቅ እሱ ጋር ስመልስ ወደ ሌላ የምትሄደው? ነው የለምማ የላችሁም እኮ ቤተክርስቲያን የለችም ለኮ ብለ እኮ ዓለም አቀፍ የምትባለው ቤተክርስቲያን የለችም ስለ ሎካል ቤተክርስቲያንን እየሰበሰብ ዓለም አቀፍ ማድረግ የለም ራሱ ዓለም አቀፉ መንበር አለው ተጠሪነት አለው ዴሊጌተር አለው የናንተ መንበሩ የትኛው ነው? የማን መንበር ነው የማርቆስ መንበር እንዳትሉ የለም በአሁን ሰዓት ላይ የለም ተበልቷል። ራሱ ዝም ብለ ኤጲስቆጶስ ነው ማን ነው ፓትርያርክ ብቻ ነው የሚሾምበት፣ መንበር የሚባል ነገር የለም። የኮንስታንቲኒያም ይሄ በሙስሊሞች እጅ ገብቷል። የኢየሩሳሌም በሙስሊሞች እጅ ገብቷል። የቀረው ማን ነው? ራሱ አንድ የሮም ነው የቀረው። የሮም ትክክል ነው ካላችሁ ካቶሊክ ትክክል ነው ብላችሁ እውቅና ስጡ። ቤተክርስቲያን የህብረት እንጂ የግለሰብ አይደለችም። ክርስቶስ በጴጥሮስ ላይ ሲመሰርታት ለሁሉ ሁሉ ማዋሪያት ያገናዘበ እንጂ ለጴጥሮስ ለማይታለች ታይ መሰረለች እኮ የታለች እኮ የታለች ባሁን ሰዓት ካለች ከሌ ይበለኝ። የትኛው እምነት ነው አንደኛ የተገኘ ሲቀጥል ደግሞ የትኛው እውነተኛ እምነት ብለን ማያዝ ማዝ ራሱ ለኔ ከባድ ነው ልበይ። ምክንያቱም ሁለቱም አንድ አይነት ናቸው። አንዳንድ ቦታ ነው እንጂ ለክርክር ክርስትናና እስልምና የሚለዩበት አራት አበይት ልዩነቶች አሏቸው። የመጀመሪያው ልዩነት ምንድን ነው? እኛ ሙስሊሞች የምናመልከው አምላክ በማንነትም በምነትም አንድ ነው ብለን ነው የምናምነው። ለምሳሌ ሱረቱ ጣሀ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ፣ ከኔ በቀር ሌላ አምላክ የለም፣ አምልከኝ ይላል። ሱረቱል አንቢያ ምዕራፍ 21 ላይም ቁጥር 25 ላይ እንደዛ ነው። ከኔ በቀር ሌላ አምላክ የለም እና አምልኩኝ ነው የሚለው። እኔ ብሎ አናንያ ወይም እኔነት የሚጠቀም አንድ አምላክ አለ። ያ አንድ አምላክ አንድ ማንነት ነው ብለን ነው የምናምነው። አላህ ነው ካላው ውጪ በሀቅ የሚመለክ አምላክ የለም ብለን ነው በክርስትና ግን ያለው ግን የሚመለኩ ሶስት አካላቶች ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው ተብሎ የሚመለኩ አምላክ ነው ያሉት። እኛ ጋር እንደዛ የለም። ማቴዎስ ወንጌል ምዕራፍ አራት ቁጥር አስር ላይም ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። እርሱ ተብሎ የሚመለክ አንድ አምላክ ነው ያለው። እሱም ራሱ ሲናገር ኢሳይያስ 44፣ 45፣ 46 የተለያየ ቦታ ዜሪስ ኖ ጋድ ቢሳይድ ሚ ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ብቻ ነው ያለው። ስለዚህ ያ ይለየናል። የመጀመሪያ የሚለየን ነገር እሱ ነው። ሁለተኛው የሚለየው በኢስላም አስተምህሮት ውስጥ ፍጡርና ሰው አይመለክም። የተከለከለ ነው፣ ሽርክ ነው፣ ራሱ ለጀሃነም ራሱ የሚደረግ ነገር ነው። ሱረቱ ማይዳ ምዕራፍ አምስት ቁጥር ሰባ ሁለትና ሰባ ሶስት ላይ በአላ ላይ የሚያሻርክ ሰው ጀነት በእርሱ ላይ እርም ሆነችበት፣ መቀመጫው እሳት ነው ተብሎ ነው በቁርአን ላይ የተቀመጠው። በክርስትና ደግሞ ሰውና ፍጡር ይመለካል። ድንግል ማርያም ማኅፀን ውስጥ ከድንግል ማርያም ማኅፀን ውስጥ የተፈጠረ በመንፈስ ቅዱስ አሰራል ያለ ዘር አብሲ ያለ ወንድ ዘር የተፈጠረ ፍጡር አለ ድንግል ማርያም ማኅፀን ውስጥ የናዝሬቱ ኢየሱስ የሚባለው ማለት ነው። ኢየሱስ የሚባለው ድንግል ማርያም ማሕፀን ውስጥ በድንግልና ፀንሰው ድንግል ማርያም የወለደችው ሜካኒካል ፈንክሽን እና ኬሚካል ሪአክሽን አድርጎ የተለያየ ፕሮሰስ አድርጎ ያደገ ነው። ተኝቷል በግርግም ውስጥ የተኛ ነው። ራሱ የተወለደ ማለት ነው። አንድ ሕፃን ነው እንደናንተ ማለት ነው። ወንድ ልጅ ነው። የሉቃስ ወንጌል ምዕራፍ አንድ ቁጥር 31 ላይ እነሆ ትፀንሻለሽ አላት፣ ፅንስ ወንድ ልጅም ትወልጃለሽ አላት። ወንድ የስጋ መደብ የወንድ አንቀጽ ነው። አንቀጹ ራሱ ማለት ነው። ስለዚህ አንድ ፍጡር አለ። ድንግል ማርያም ማሕፀን የተፈጠረ ያንን መለኮት መጥቶ ስለተዋህደው ከመለኮት ጋር አንድ ስለሆነ ይመለካ ይላሉ። ፈጣሪ ከጥንትም ጀምሮ ከኔ በቀር ሌላ አምላክ አታምልኩ እያለ እየተናገረ በአንድ ወቅት ድንግል ማርያም ማሕፀን ውስጥ ፍጡርና ሰው ፈጥሮ ይህን አምልኩልኝ ብሎ አይልም። እንዲህ አይነት ነገር አይልም። ኢሳያስ 43 አስር ላይ ከኔ በፊት አምላክ አልተሰራም ከኔ በኋላ አይሆንም ነው ያለው ፈጣሪ። በፍጹም አይሆንም። አምላክ አልተሰራም ነው የሚለው ራሱ። ኢሳያስ አርባ ዘጠኝ አምስት ላይ ደግሞ ኢየሱስ በመከማፀን የሰራኝ ይላል። የተሰራ ነገር ነው። ስለዚህ አምላክ የማይሰራ ከሆነ ኢየሱስ የሚሰራ ከሆነ የሚሰራው ኢየሱስ የማይሰራውን አንዱን አምላክ እንዴት አድርጎ በምን አይነት መልኩ ሊሆን ይችላል? ይሄ እንግዲህ ሁለተኛ የሚለየን ነገር ነው። ሶስተኛ ነገር ደግሞ ምንድን ነው? እኛ መለኮት አንድ ነው ብለን ነው ምናምን ነው። መለኮት ለባህሪውን ለሌላ አካል አያጋራም። መለኮት ማለት ሁሉን የሚሰማ፣ ሁሉን የሚያይ፣ ሁሉን የሚያቀና፣ ሁሉን ቻይ ማለት ነው። ሁሉ ነገር መስማት የሚችለው እሱ ብቻ ነው፣ አንድ መለኮት ብቻ ነው። ነገር ግን በክርስትና ውስጥ ፍጡራን ልክ እንደ መለኮት ይጠሯቸዋል። ሰዎች አንዱ አውሮፓ ላይ ሆኖ አንዱ ሳውዲ አረቢያ ሆኖ አንዱ ደግሞ ኢትዮጵያ ሆኖ አንዱ እንትን ሆኖ የተለያየ ቦታ ሆኖ ገብርኤልን ይጠሩታል። ገብርኤል ውስንነት አለበት፣ ሁሉም ነገር የመስማት ሁሉም ነገር የማየት ሁሉም ነገር የማወቅና ሁሉን ቻይ አይደለም። መለኮትነትም አይጋራም ራሱ። ስለዚህ የሁሉንም ነገር የመስማት ካምፓስቲ የለውም። በተመሳሳይ ድንግል ማርያም ማለት ነው። ግን ማርያም እንደምትመለከቱት ሞታለች። ከአተምና ከሞለኪል ኮምፖስት ያደረገው ቦዲው ዲኮምፖስት አድርጓል። አንደኛ ነገር፣ ሁለተኛ ነገር ደግሞ ከፊዚካል ፊዚካል ፐርሰፕሽን የምትገናኝበት ከዚህ ዓለም ጋር ተቋርጧል። የሁላችንም እንደዛ ነው የሚሆነው፣ ወደ አፈርነት ይቀየራል። ስለዚህ ሩሃችን ነው ወይ መንፈሳችን ነው እዛኛው ዓለም ላይ የሚሄደው። እዛኛው ዓለም ላይ ኮይደ ደግሞ ውስንነት አለብን። የሉቃስ ወንጌል መራፍ ላይ ስትመለከቱት ማርያም ልጇ ጠፍቶባት ራሱ ስትፈልገው ነበረ። እንኳን የናንተን የኔን የሁላችንን ጸሎት ልሰማይ ቀረና ልጇ ጠፍቶባት ልጇ የት እንዳለ እንኳን አታውቅም ነበረ። ልጇ የት እንዳለ እንኳን ማታውቅ ማርያም እኔ የምጸልየውን ጸሎት አውሮፓ ላይ ምናምን ነገር የተለያየ ሆነው የሚጸልዩትን ጸሎት ልሰማ አትችልም። ይህ እንግዲህ የሚለየት ሶስተኛው ነው። አራተኛውና የመጨረሻው እኛ ሙስሊሞች ለአምልኮ የተቀረጸ ምስልን አናደርግም። ምንም አይነት የተቀረጸ ምስል ማድረግ የተከለከለ ነው። በኢስላም የምናመልከው ከአርሽ በላይ ያለውን አንድ አምላክ ብቻና ብቻ ነው። ከሱ ውጪ የምናመልከው በሀቅ የምናመልከው ነገር የለም ራሱ ስለዚህ ምንድነው በክርስትናው ደግሞ የተቀረጸ ምስል ያደርጋሉ፣ የጸጋ ስግደት ይሰግዳሉ፣ መስቀል ያደርጋሉ፣ እንደገና ደግሞ ስዕል እየሳሉ እንደዛ ያደርጋሉ። ኦሪት ዘጸአት ምዕራፍ 20 ቁጥር 4 እና አምስት ላይ በላይ በሰማይ ካለው ወይም መላእክትም ሊሆን ይችላሉ፣ በታች በምድር ካለው ነቢያትም፣ ጻድቃንም፣ ሰማታትም ሊሆኑ ይችላሉ፣ ከምድር በታች ያለው አሳ ፍጥረትም አሳ ነባሪም ሊሆን ይችላል፣ የተለያየ ሌዋታንም በህሞትም ሊሆን ይችላል። እንስሳቶች በአጠቃላይ የትኛው የማንኛውም የተቀረጸ ምስል ለአንተ አድርገህ አትስገድ አታምልክ ነው የሚለው። አታምልክ ብቻ አይደለም የሚለው፣ አትስገድላቸውም ነው የሚለው። ስለዚህ በዚህ ነገር እንለያያለን ማለት። አራት ነገር ክርስትና እና እስልምና የሚለየው አራት ነገሮች ናቸው። የመጀመሪያ ሶስት አካል ነው እነሱ የሚያመልኩት፣ እኛ አንድ አንድ ማንነት ነው የምናመልከው። ሁለተኛ ሰውና ፍጡር ያመልካሉ፣ እኛ እናመልክም። ሶስተኛ ካላ ውጭ እኛ የምንጠራው የምንጎባደደው የምንመጀንበት መጀን የለንም፣ የምንመገንበት መገን የለንም ራሱ እንደገና ደግሞ ምን ደጀንበት ደጀንም የለንም ካለ ውጪ ማለት ነው። ድረስልን ድረስልኝ፣ በዚህ መልኩ ድረሱልን የምንላቸው ሰዎች የሉም ፍጥሮች የሉም እኛ ጋ ማለት ነው። አራተኛው ነው የመጨረሻው እንግዲህ፣ እንደምትመለከቱት እንት ማለቱ ነው። ይሄ የተቀረጸ ምስል ማድረጋቸው ነው፣ ለአምልኮ የሚጠቀሙበት ነው። ለተለያየ ሐውልት ሰርተው ምናምን ነገር ይለማመናሉ፣ ወደዛ ለስል ይሰግዳሉ ማለት ነውና ይሄ ነገር ይለየናል እኛና ሙስሊሞችን የሚለየን ዋናው ነገር ይሄ ነው፣ ለማለት ተፈልገው ነው። እንግዲህ ጓል መቀሌ አሁን የወሰነችው ውሳኔ እስከመጨረሻ ነው የወሰነችው ወይስ አሁን ላለችበት ሕይወቷ ወይ ትናንት ለነበረችበት ከትናንት ከነበረችበት ለመውጣት ነው የሰለመችው ጓል መቀሌ? ወይስ አይ ሁሉም ነገር ሁሉም ጥያቄዎችን እዛ ጋር መልስ ስላገኘች እዛ ጋር ነው ወሰና ነው የገባችው፣ በቃ ልብ ያረፈበት ጀነራሊ ጠቅለል ባለመልኩ መልኩ ላስቀምጥልህና ትላኔ የነበረችው ወደ እኔ ትቆያለች ምናምን ሳይሆን ልቤ ያረፈበትና ልቤ ጥሩ ተሰማ። ሰው አደዴት ለእኔ ዝም ብሎ ዘልዬ የምገባበት ነገር አልነበረም። ከዛ ወጥቼ ወደዚህም ሳይሆን አስቤበት በስነስርዓት እንትን አድርጌበት የገባሁበት ነገር ነው እና አንዳንድ ሰዎች እኔ እድሜ ልኬን ሳነሳቸው የነበሩ ጥያቄዎችን እዛጋ ስለተመለሱ ካሁን በኋላ የማነሳው ጥያቄ ያለ አይመስለኝም። ጥያቄ ሳይሆን ማነሳው ጥያቄ መሰረታዊ ጥያቄዎችን እዛጋ ተመልሰዋል። ግን ምናልባት ስለሃይማኖት ማወቅ ከፈለኩ ብቻ ነው እዛጋ ውስጥ የማነሳው ጥያቄ እንጂ መሰረታዊ ነገር ብዬ ሃይማኖትን ለመያዝ ስለፈጣሪ ለመረዳት የማነሳቸው ጥያቄ የሉም ብለው ይላሉ አንዳንድ ሰዎች። አንቺም እንደዛ ነው፣ ሊሆን ይችላል እንደዛ ነው። ተመልሶልሻል። የመሰረታዊ ነገር የሚባለው አሁን ስለ ፈጣሪ ስለ ሀይማ እና ደግሞ ምንድን ነው ገና ብዙ ጥያቄ እኮ ይኖራል። ብዙ ብዙ እንትን፣ ግን በሂደት ላይ እማረዋለሁ ብዬ አስባለሁ። በሂደት ገባኝ። ለዛ እኮ ነው የመሰረታዊ ነገር፣ ስለዚ ልቤ በቃ ተቀብሎታል። ስለዚህ ያ ልብሽ የተቀበለው እስልምና የሚለውን ልብሽ ተቀብሎታል። የእስልምና ህግንም ጭምር ነው የተቀበለው ልብሽ። ህጎቹ ገና እየተማርኩ ነው። ህግ እኮ ብዙ ነው። ህግ እኮ አያልቅም። ጥያቄ አያልቅም። ገና እኔ ቀለል ያለ ጥያቄ ቀለል ያለው እንትኖች ሳይሆን እስኮ ምንም እንትን የለም። አንዳንዴ ሰው ራስ ወዳድ ስለሆነ ነው እንጂ እኮ ከባድ እንትን የለም። በነገርች ላይ አሁን እኔ እኮ በቃ አይቻልም እኮ ከባድ ነው የሚል ሰው ሰነፍ ስለሆነ እንጂ ከባድ ስለሆነ አይደለም። ሙስሊም የሆነ ሰው እየተገበረው የሚኖረው ህግ እንትን እንትኖች ህጎች አሉ አይደል። አንድ ሰው ይመጣና አይ አይቻልም አይቻልም ይላል። ስለማይቻል ሳይሆን ሰውየውን ስለማይችል ነው፣ ሰነፍ ስለሆነ ነው አይደል? እንጂ ሰው ማችሉ እንደሚያደረገው ነው እማችሉ። ግን ይቻላል፣ ሰው ፍላጎት ካለው ዋናው። አንተ አንዱን መተው ካለብህ ትተዋዋለህ፣ አንዱን እንደሚያዝ ማለት ነው የሚያዋጣህን የሚጠቅምህን ነው የምትይዘው። የማይጠቅምህን ስለፈለግከው ብቻ ትይዘውም እኮ ነው። የሆነ እንቅፋት የሚሆንህ ነገር ከሆነ እሱ ደግሞ በጊዜ የሚስተካከል ነገር ነው። ኤቭሪቲንግ ከዛሬ ነገ ይቀራል ማለት ሳይሆን ስ ፕሮሰስ በፕሮሰስ እንትን የሚያደርግ ነገር ነው ብዬ ነው የማምነው። እኔ ፐርሶናል ያ ያው አንድ ሰው የሆነ ቦታ ላይ ከገባ ያው ቦታው ላይ ያለው ነገር ደግሞ የመተግባር ወይም ዝግጁ ሆኖ ነው የሚገባው፣ አይደል እንዴ? ያ አዎ። ስለዚህ ስልምና ላይ ያለው ነገር ያው ማኔ ጋር ይቸብታለው። ስለዚህ እሱ የሚያዘኝ ነገር ካለ ታዘዛለሁ፣ የሚከለክለኝ ነገር ደግሞ ከሚከለክለኝ ይከለከላለሁ ብለሽ ነው የሰለምተው አይደል? ያ ጓል በቃል ነገ ሌላ ሌላ ውሳኔ እንደማትወስን እንዴት እንት እንዳለን እንዴት እናረጋግጣለን ደ ማረጋገጥ አይጠበቅ በምን ከመንኩ ካረጋገጥኩ እኔ ለራሴ ዛት ኢናፍ ስለዚህ ከስልምና ልውጣ ብያልሽ ነው አንተ አጠይቀኝ እረፍ እንደዚህ አይነት ጥያቄዎች ከውሳኔሽ ጋር ስለእንትን ስለሚል ነው ያ እንትን ነው ለመስ ምን አለመሰለ አልኩ እኮ ነር ነው ቲንግስ ኬን ቼንጅ አላቅም ይሄንን ነው አሁን ለምሳሌ ኔ ሰው ነኝ፣ አይደለም ምድር ላይ የምኖር ሰው ነኝ። እና አንድ ነገር ውስጥ ስገባ አምኜበት ነው የምገባው። ዝም ብዬ ዘልዬ የምገባ ሰው አይደለሁም። በባሬ ሰው ስገባ የሆነ ነገር አምኜ ተከትዬው ተምሬ ጠይቄ አንድ ርሳ ከገባሁ የገባሁበት ምክንያት የራሴ ምክንያት ይኖረኛል። አጥጋቢ ምክንያት ስለሚኖረኝ ነው እንደዛ የማረገው እና ላለመውጣት ነው የምሞክረው። ላይክ ነገሮች በመንገድ ላይ የሆነ ነገር ችግር ወይም ሳምቲንግ ቢያጋጥመም አምገነ ዲል ዲል ነው ማረገው ከብተዋል ስብር ብዬ እንደዚህ ነው ብዬ እጅ ምሰጸው አይደለም። በተፈጥሮ እዚህ ይሄ አሁን ላለሽበት ውሳኔ ላይ እንደደርስ ያደረገች ነገር መጠየቅና ማንበብ ነው ያ። ስለዚህ መጽናት ደግሞ ከፈለግሽ እንድጸኝ የሚያደርግሽ ነገር ማንበብና ማወቅ ነው ያ። ስለዚህ እኔ አንቺ እንትን አያስፈልገሽም። በነገራችን ላይ እኔ የተረዳሁሽ ምንድነው፣ ብዙ ነገር እያወቅሽውም ራሱ ለማወቅ አላቅም እያልሽ ነው የምታወሪውና ግግም ብለሽ በቃ ምንም እንደማታውቂ የሆነች ነው የምጠይቂው ሁላ እና ልታስተምሩ የምትችይ ሰዎች ራሱ እንዴት ነው ምን ማለት ነው እያልሽ ነው የምጠይቂው። ግን ምንድነው እኔ በጣም የምማጸንሽ ባልመቀሌ ሃይማኖት መቀየርሽ ትርጉም የለውም። ትርጉም ያለው ምንድን ነው? ወይ በመጽናትሽ ነው፣ ወይ እንትን በማለትሽ ነው። አዎ፣ አሁን እስልምና ውስጥ የመግባትሽ ትርጉም ያለው መግባትሽ ሳይሆን እዛ ውስጥ መቆየትሽ ነው፣ እዛ ውስጥ መጽናትሽ ነው። አዎ፣ ስለዚህ ወስነሻል። ያንቺ ውሳኔ ነው፣ ያንቺ ህይወት ነው። እኔ አበሻ አይደለሁም፣ በነገርሽ ላይ ዝም ብዬ ግግም አልልም፣ እንትን አልልም። እና እንትን አድርጊ ጊዜ ሰጥተሽ በደንብ አድርገሽ እስልምና የሚባለው ነገር ይሄ እርግፍ አድርገሽ ተይው። አሁን ሌላ ሃይማኖት ከሌላ ሃይማኖት ጋር የምታነጻጽሪበት ሰዓት አይደለም። እስልምናን ከሌላ ሃይማኖት ጋር የምታነጻጽሪበት ሰዓት አይደለም። ምክንያቱም አነጻጽረሽ አይተሽ ትክክለኛውማ እስልምና ነው ብለሽ ወሰነሻል። ስለዚህ ምንድነው አሁን ያለሽን ጊዜ ስናሻት ለእስልምና ሰጥተሽ ስለ እስልምና በደንብ አድርገሽ የምታቅበት ሰዓት ነው። አሁን ተስፋ አዎ ተስፋ ማድርገው እኔ ጓል መቀሌ አውቃ ጠይቃ ጎልጉላ ፈትሻ ውስጡን አይታ በደንብ የበለጠ ነገር ይዛ እንደምትመጣ ነው፣ ተስፋ አደርጋለሁ። ግሬት ያ እንደዛ ነው። አይ ባይ ተ ዌይ ሃይማኖት ቀይሬ አይደለም። ስቶፕ ሺን ሃይማኖት ቀይሬ አይደለም። ሃይማኖት የለኝም ነበር ወደ አንድነት ገባው ነው። እኔ ይ ማንድ ሳይት እንደዛ ነው። ሃይማኖት የለኝም ነበር የምንም ሃይማኖት ተገዥ አልነበርኩም። አሁን ግን ሃይማኖት አይደለም የቀየርኩት አይ ጀስት በቃ አነበብኩ እየጠየቅኩ በመንገድ በመንገድ ላይ። በነገራችን ላይ አሁን አይደለም መጠየቅ የጀመርኩት ሶሻል ሚዲያ ላይ መጥቼ ትንሽ ንጽጽር ውስጥ ገባ። አሁን አንደርስታንድ ማድረግ የጀመርኩት ንጽጽሩ ነው እንጂ ቆይቻለሁ፣ ማንበብ ከጀመርኩ። አንዳንድ ነገሮች አንዳንድ ሀገር ሲሄድ ስቱ ይርሰገወልኮ ስለ እስልምና ኢንትረስትድ መሆን ከጀመርኩ ትራቭል ሳረግ ወደ አንዳንድ ቦታዎች ማለት ነው። በዛ ምክንያት ግን ዲፕሊ ገብቼ አልተማርኩትም ነበር። ኦፍኮርስ ኢዋዝ ሎንግ ፕሮሰስ ኦፍኮርስ በመሀል በመሀል ጋር ግብት ላይ ነበረ ደነግጥ ነበር ወይስ ሰምቲንግ። ያው እንደዚያ ነው። እስልምና ስትገቢ ምናልባት ልክ እንዳልኩች ቅድም አንዳንድ ሰዎች የሙስሊሞችን አነጋገር የሙስሊሞችን ስነምግባር የሙስሊሞችን ባህሪ የሙስሊሞችን አንድነት የሙስሊሞችን መተጋገዝ አይተው ደስ ብለዋቸው የሚገቡ ሰዎች አሉ። እስልምና ናውቀው አይደለም ወይ እነዚህ ሰዎች እንደዛ የሆኑት? እንደዚህ አይነት ማንነት ያላቸው እኮ ሙስሊም ሆኖ ያገኙትን ማንነት ነው ማለት እስልምና የቀረጸው ማንነት ነው የተላበሱት፣ ብለውም ተረድተው አይደለም ግን፣ ደስ ብለዋቸው በቃ ደስ ብለዋቸው በቃ። እነዚህ ሰዎች እነሱ ጋር ብደመር ይቻላል ብለው የሚሉ ሰዎች አሉ።